በምድራችን ላይ በጣም ጥሩና የዋህ ሰዎች አሉ። በዛው ልክ ደግሞ መርዛማና ቅናተኞች አሉ። ግን ሁልጊዜ ግዜ ተጎጂው የዋህ የሆኑት ብቻ ናቸው። በዛሬ ቪዲዮ መቀኛ እንኳን ባይኖርባችሁም የግድ ልታውቁት የሚገባ ቅናተኛ ሰዎችን የምትለዩበት ሰባት ነገሮችን ይዘንላችኋል። የቻናላችን ተከታታዮች ይህንን ቪዲዮ በምትመለከቱበት ጊዜ ልባችሁ ተሰብሮ ያላችሁ ወይ ደግሞ ልባችሁ ተሰብሮ እያገገማችሁ ያላችሁ ወይ ልባችሁ ሊሰበር የታቀደላችሁ ልትኖሩ ትችላላችሁ። እናንተን ለመጣል እየሳቁ ውድቀታችሁን የሚመኙላችሁን ተንኮለኛ በማየት ብቻ እንዴት ማወቅ እንዳለባችሁ በዛሬ ቪዲዮ ይዘናል። ይህንን ቪዲዮ ስንሰራ ከተኖረ ህይወት ውስጥ የወጣ እንደሆነ እንድታውቁት እንፈልጋለን። ይህንን ቪዲዮ በዚህ መልኩ ለማስቀመጥ ብዙ ጊዜና ሰዓት የፈጀ ነው። ስለዚህ ሰብስክራይብ እና ላይክ በማድረግ አብሮነታችሁን አሳዩ። በአንድ ታሪክ እንጀምር። አንድ ቤተሰቡና ጓደኞቹን ሲሰበሰቡ ሲደሰቱ ሲያይ በጣም የሚደሰት ሰው ነበረ። ጓደኞቹን በሚቻለው ሁሉ ያግዛቸዋል። ይህ ልጅ ተማሪ ነበረ፤ በጥንካሬውም በትምህርቱ ጓደኞቹን ይበልጣቸዋል። በተቸገሩ ጊዜ ይደውሉለታል፣ ችግራቸውንም ያማክሩታል። እስከሚቻለው ጥግ ድረስ ይረዳቸዋል። እነዚህ ጓደኞቹ በልጁ ጥንካሬና የትምህርት ብቃት ይቀኑበታል። ከሁሉም ግን አንድ ጓደኛው ራሱን ከመጠን በላይ እያወዳደረ ሲሰቃይ ይኖራል። የዚህ ቅናተኛ ልጅ ቤተሰቦችም ከሌሎች መብለጥ እንዳለበት እየነገሩ አሳድገውታል። ታሪኩም የሚጀምረው የአስረኛ ክፍል ፈተና ሊፈተኑ ሦስት ወር ሲቀረው ነው። ልጁ በጣም ያነብ ስለነበረ ያ በቅናት ያበደው ጓደኛውን ልበለጥ ነው ብሎ ይፈራል። በምንም ምክንያት ሊበልጠው እንደማይችል ሲረዳ ባይምሮ መጥፎ ሀሳቦችን ያስብ ጀመረ። ጓደኛውን ቢችል ከሱ በታች እንዲያመጣ በጣም ካልቻለ ደግሞ ፈተና ላይ እንዳይገኝ ማድረግ እንዳለበት ወሰነ። እንዲበጠበጥና እንዳያጠና ብዙ ሙከራዎችን ሞከረ። ይባሱኑ ምስኪኑና የዋሁ ልጅ የሌሊት ጥናት እንደጀመረ ሰማ። አንድ ቀን ግን ይህ ቅናተኛ ጓደኛው ልጁን ሊገድል የሚችል ከተረፈ ደግሞ ሊያሳብድ የሚችል መድኃኒት ከምግብ ጋር አበላው። ይህ የሆነው ፈተናው ሁለት ወር ሲቀረው ነው። ከተለያዩ ቀን ጀምሮ የአይዋህ ልጅ ህመምና ስሜቶች ይሰማው ጀመረ። በሶስተኛው ቀን ሰውነቱን የሆነ ነገር ወረረው፣ መቆም አልቻለም፣ ወደቀ። ራሱን ሊያውቅ አልቻለም። ቤተሰቦቹም ደንግጠው ወደ ሆስፒታል ወሰዱት። ከአራት ቀን በኋላ ከብዙ ስቃይ ከሞት ተረፈ። ሲመለስ ግን ራሱን ሊያውቅ አልቻለም፣ ስሙ ሳይቀር ጠፋው። ዝም ብሎ ይርበተበታል፣ ይፈራል፣ ይጮኻል። ሌሊት እንቅልፍ የለው። ብቻውን ምን እንደሚል ባይገባቸውም ያወራል፣ አንዳንድ ያለቅሳል። የሰፈር ሰውም ልጁ ተስፋ የለውም በቃ ይሞት ነው ብሎ እየመጣ ይጠይቀው ጀመረ። ያ እስስት ጓደኛውም ያዘነ መስሎ በጣም ደስ አለው። የውሸት ማጽናኛ መጥቶ የሱን ቤተሰቦች ያዝናናቸዋል እንዲበረቱም ይነግራቸው ነበር። እነሱ ፊትም ጓደኛዬን ምን ነካው እያለ ያከፈው ነበር ውስጡ በጣም እየተደሰተ። አንድ ዘመዳቸው መጥቶ ይህንን የታመመ ልጅ ወደ ጸበል መውሰድ አለብን ይላቸዋል። ቤተሰቦቹ ለአንድ ወርም እሱ ጋር እንዲቀመጥ ቤተሰቡን አስፈቀደ። ያ ዘመዳቸውም በጊዜ ሂደትም ልጁ አንድ ነገር ማስታወስ እንደጀመረ ለቤተሰቡ ነገራቸው። ያ ቀናተኛ ጓደኛውም ይህንን ሲሰማ ደነገጠ። ለብዙ ወር ያ ጓደኛው ስላላነበበ እኔ እበልጧለሁ ብሎ አሰበ። ከ15 ቀን በኋላ የፈተናው ቀን ደረሰ። ያ ምስኪን ልጅም ፈተና ላይ እንደምንም ብሎ ተደጋግፎ መጥቶ ተቀመጠ። ስሙን ጽፎ ፈተናውን ገምቶ ወጣ። ያ ሊገለው የፈለገው ጓደኛውም መጥቶ ፈተና እንዴት ነው ጓደኛዬ አለው። እሱም አረ ከብዶኛል ዝም ብዬን የሞላውት ፈርቻለሁ፣ አለው። አይዞ ይገጥማል አለው፣ በጣም እየተደሰተ በውስጡ። እንዴት ነህ ተሻለህ አለው። ድጋሚ ምንም አልልም ይመስገን አለው። ያ ወደ ጸበል የወሰደው ዘመዱ ወደ አይምሮ እንዲመለስ እስከ ባህል ሕክምና ድረስ ወስዶታል። ለዛም ነው ጥሩ ለውጥ ያሳየው። ነገር ግን ዘመዱ አንድ ነገር ነግሮት ነበረ። ወደ ቤታችሁ ስመጣ አንድ ልጅ ከቤታችሁ እየተደሰተ ሲወጣ አይቸው ነበረ ጓደኛ ከሆነ በቃ ልክ ያልሆነ ጓደኛ ነው ተጠንቅቀ ተከታተለው፣ ብሎ አስጠንቅቆት ነበረ። ከፈተናው በኋላ ብዙ ባይገናኙ አልፎ አልፎ ይመለከተውና የጓደኛውን ባህሪ ያየው ነበረ። በጣም አስመሳይ እንደሆነ ተመለከተ። የፈተና ውጤት ሲወጣ ያ አስመሳይ ጓደኛው አሪፍ ውጤት አመጣ። ይህም ምስኪን ሰው ግን እንደሚወርቅ እርግጠኛ ነበረ። እንደ አጋጣሚ ሆኖ ማለፊያው አናቱ ላይ አምጥቶ አለፈ። ያ ጓደኛውም ደስ ዝቅተኛ መጣ፣ ወዳቂ ምናምን እያለ መጎረርና ማሾፍ ጀመረ። አንድ ቀን ሰው በዚህ ደረጃ እንዴት ይደድባል እያለ ሞራሉን ሊነካ ፈለገ። ያ ምስኪን ሰውም አንተ አስመሳይ አጠገቤ እንድትደርስ አልፈልግም፣ እኔ ላይ ያደረግካቸውን በሙሉ ነገሮች ይቅርብ እያለው ከቻልክ ላይህ አልፈልግም አለው በጨዋ ደም። ልጁም ለሌሎች የዋ ሰዎች እንዳይጎዱ የሚቀኑባችሁን ለማወቅ የሚል ምቀኛና ቀናተኛ ሰዎችን የምንለይበት ዘዴዎች አስቀምጦልናል። ሲጀምር እንዲህ ይላል። እኔ የጎዱኝና ምቀኛ ሆነው ህይወቴን ሊበጠብጡ ትንፋሽን ሊያቋርጡ የነበሩትን ሁሉ ይቅር ብያቸዋለሁ። ነገር ግን እንደኔ ሳያውቁ እንዲጎዱ የማልፈልጋቸው ባህሪያቸውንና ሁኔታቸውን በቀላሉ አይተው ምቀኞቻቸውን እንዲለዩ እፈልጋለሁ። እኔም ሰባት ዘዴዎችን እነግራቸዋለሁ። አንደኛ፣ በእናንተ ምክንያት መቼም አይደሰቱ። አይናቸው ደም ይለብሳል። ስታገቡ፣ ስትወልዱ፣ የሆነ ነገር ሲሳካላችሁ ከእናንተ ግንኙነታቸውን ያቋርጣሉ። በፍጹም እናንተን ማየት አይፈልጉም። ይሄ በጣም ከባድ ሊሆንባችሁ ይችላል። ምን አድርጌው ነው ልትሉ ትችላላችሁ። እንደውም ትገላገላላችሁ። ባጭሩ ተለያይታችኋል፣ ሄዳችኋት ለመናችሁም እንኳንም ቀርቡላችሁ። ከባዱ አጠገባችሁ ሆነው የውሸት ሳቅ፣ የውሸት ፈገግታ የሚያሳዩዋችሁን ነው። ከነዚህ ደግሞ በፍጥነት መራቅ አለባችሁ፣ ቀስ በቀስ እንዳያጠፏችሁ። እነዚህ በእናንተ ደስታ እየተደሰቱ እንደሆነና እንዳልሆነ ለዩ። ሲደሰቱ የሚያሳዩትን ባህሪ በትክክል እናንተ ጋር አሳይተዋል ወይ የሚለውን እዩ። መልስ የሚመልሱበትን ሁኔታ ተመልከቱ። ቅሬታ ካያችሁባቸው፣ ያ አንድ ቀይ ባንዲራ ነው። በደስታችሁ የማይደሰቱ ሆነው አብሮ የመቆየት ግዴታ ሊኖሩባችሁ በሚችልበት ጊዜ ከነሱ እስክትርቁ ድረስ ለነሱ ጥሩ ነገር በፍጹም ስለስኬታችሁ አትንገሯቸው መናገር የለባችሁም። ሁለተኛው እነዚህ ሰዎች በሌሎች የተጠሉና ለሌሎች ጓደኞቻቸውን አሪፍ የሆኑ ካልሆነ መጠንቀቅና ቶሎ ማየት ይገባናል። ለሌሎች አሪፍ ካልሆኑ ለኛ ሊሆኑ አይችልም። በዚህ ለዩአቸው። ለሌሎች ታማኝ ናቸው፣ ሌሎች ጓደኞቻቸውን እናንተ ጋር መጥተው ያማሉ። ስለዚህ የምታቀርቧቸውን ሰዎች ለሌሎች ሰዎች እንዴት እንደሚያደርጉና እንደሚመለከቱ ተመልከቱ። እናንተ ጥሩ ለሌሎች መጥፎ ከሆኑ እዚህ ጋር ቀይ ባንዲራ እያውለበለጉ ነው ማለት ነው። ይህ ሰው ጆሮ ጠቢና የተለያዩ ቦታዎች ጋር መረጃ ስለሚሰበስብ በያዘው መረጃ ብቻ ህይወታችንን ሊያበላሽ ይችላል። ጠቢቡ ንጉሥ ሰለሞን ይህንን ሰው ጆሮ ጠቢ ይሏል። የተማመኑትን ወዳጆች ይለያያል፣ ግፈኛ ስለሆነም የውሸት ወዳጁን ያባብላል፣ መልካምም ወደ አይደለ መንገድ ይከተሃል ይላል። እንደዚህ አይነት ሰዎችን ተጠንቀቁ። ሶስተኛው የሚፎካከር ጓደኛ ካላችሁ እሱን መመልከት ጀምሩ እናንተ ስታገኙ ከእናንተ የተሻለ አገኘው ብሎ የሚደሰቱ ከሆነ እናንተ የሆነ ነገር ስትጀምሩ ከሱ የተሻለ ፈልገው የሚጀምሩ ከሆነ እና ሁሌ መሻላቸውን የሚያሳያችሁ ከሆነ እዚህ ጋር ችግር አለ። እነሱ ብቻ ከእናንተ መብለጥን ከፈለጉ እየተፎካከሩ የሚደሰቱ ከሆነ ሽንፈታቸውን ከእናንተ ሲደብቁ ካያችሁ፣ እነዚህ ሰዎች በእናንተ ውድቀት ሀሴት የሚያደርጉ ናቸው ማለት ነው። እናንተ የዋ ሰዎች እባካችሁ በእንደዚህ አይነት ሰዎች እጅ አትውደቁ። ሲጀመር እንደዚህ አይነት ሰዎች ኃይላቸውን ራሱ ሳይቀር የሚያገኙት ከእናንተ ነው። ከእነዚህ ስትርቁ ደም እንደጠማው ሸለ መጥማጥ ይሰቃያሉ። እናንተ መተው ነው የሚጠበቅባችሁ። አራተኛ ምቀኛና የቅናተኛ ሰዎች ባህሪ ሰዎች ፊት በጣም የሚወዷችሁ ምናምን መስለው፣ ከጀርባ ግን ጥላቻቸውን ያሳያችኋል። ይህ ሁለት ባህሪ ትልቅ የቅናተኞች ባህሪን የሚያሟላ መስፈርት ነው። ሰዎች ፊት እናንተ የምትወደዱ ከሆነ ከእናንተ ጋር ለመታየት ብቻ ነው የሚፈልጓችሁ። መወደዳችሁን፣ መቀማት መታወቃችሁን፣ መቀማት ማድረግ ቢችሉ የሚሰማቸውን ስሜት ነው የሚያንጸባርቁ። ከጀርባ ሊያሟችሁ ሲፈልጉ በግል አውቀዋለሁ በግል አውቃታለሁ ብለው ይጀምራሉ። አንድ ላይ ግን ስትታዩ በቃ እንደናንተ ሰው እንደሌለ እንዲሰማቸው ያደርጋሉ። አምስተኛው ከእናንተ ወገን ብቻ ጓደኝነቱ ከሆነ ነው። ጓደኝነት ከሁለት ወገን እኩል ጥረት ባለበት ነው አሪፍ ሊሆን የሚችለው። ነገር ግን እናንተ ብቻ ለነሱ ደስታ ወደ እነሱ ዝግጅቶች የምትሄዱ ከሆነ እነሱ ግን ወደ እናንተ ደስታ የማይመጡ ከሆነ ይሄ ሁኔታችሁ ላይ ነቃ ብላችሁ መመርመር አለባችሁ። ይሄ ጓደኝነት ምን አይነት ነው? ራሳችሁን ጓደኞቻችንስ ለምን እኛ ጋር አይመጡም ብላችሁ መጠየቅ ይኖርባችኋል? ስድስተኛ የሆነ ነገር ብቻ ፈልገው የሚመጡ ሰዎች። አንደኛ ሰፈር ሀብታም ሰው ነበረ፣ ብዙ በትምህርቱ የገፋ አይደለም። ነገር ግን የተማሩ ሰዎች እሱ ጋር ለመስራት ሲመጡ ብዙም ደስተኛ አልነበረም። ምክንያቱም የተማሩት ሰዎች እሱ ቢዝነስ ላይ ከገቡ እንደሚበልጡት ስለሚያውቅ አያደርሳቸውም ነበር አጠገቡ። እንደዚህ አይነት ሰዎች ሕይወታችሁ ላይ ካሉ በፍጥነት ራቁ። የእናንተን እድገት ይፈራሉ። ብታገኙ በቅናት አያስቀምጧችሁም። እናንተ ጋር የሚመጡት የማያውቁት ነገርና ያልቻሉት ወይ የደበራቸው ነገር ሲኖር እናንተ እንድትደርሱላቸው ወይ እንድትረዷቸው ነው የሚመጡት። እንደዚ አይነት ጓደኛ ካለ በፍጥነት ንቁባቸው። እንደውም እንደዚህ አይነት ሰዎች ጓደኛ የሆኑ አሰሪ አታውቁም ክፍያ እንዳትጠይቋቸው፣ እንደ ጓደኛ እንደ ጓደኛ እንዳትቀይሯቸው እንዳሰር የሚመስሉ ሰዎች ናቸው። ሊጠቀሙባቸው እንጂ ሊጠቅሟቸው አይመጡም። ሰባተኛ ስለናንተ ሁሉ ነገራችሁን የሚያውቁ እናንተ ስለነሱ ብዙም የማይነግሯችሁና ስለነሱ የማታውቁ ከሆነ ይሄ ዋነኛው የምቀኛና የመጥፎ ሰዎች ባህሪ ነው። የሚሰበስቡትን መረጃ እናንተን ለማጥቃት ሲጠቀሙበት ትመለከታላችሁ። እዚህ ጋር ችግር አለ ማለት ነው። ለእነዚህ ሰዎች ምንም አይነት ስለራሳችሁ ምንም ባለመናገር ከዚህ እናንተን ለማጥፋት ከታቀደው ወጥመድ አምልጡ። ይህ አይነት ሰው ሕይወታችሁ ውስጥ አለ፣ በፍጥነት ከእንደዚህ አይነት ሰዎች ራቁ። ራቁ ብላችሁም ልብ እንዲሰጣቸው ጸልዩላቸው። የቻናላችን ተከታታዮች፣ እነዚህ ባህሪዎች ሲነሱ ሁላችንም የመጣልን አንዳንድ ሰዎች አሉ። ራሳችንን ሁሌ የምንጠብቅ የቻናላችን መልእክት ነው። ቪዲዮ እንዳስተማራችሁ እርግጠኛ ነን። ከወደዳችሁት ሰብስክራይብ እና ላይክ በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ሕይወት ለፍጥረታት ሁሉ እንዲሆን እንመኛለን።